ሰላምን አፍኖ ወደ ኢትዮጵያ ሳይመጣ አይቀርም ማለት ነው። እንዲህ እንደ እነሱ ናቸው። የሆነ ድምፅ ኮቴ፣ በቃ የሆነ ነገር በሰማው ቁጥር ቤቴን ያዙኝ እያልኩኝ ስቅቅ እያልኩ ነው ማለት ነው። አሰላሙ አሌይኩም ወረህመቱላሂ በረከቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዛ እያልኩኝ እንኳን ለኢድ ለመላው እስልምና ዓለም ላይ ለምትገኙ በሙሉ ለመላው እስልምና ተከታይ እንኳን ለኢድ አረፋ አደረሳችሁ አደረሰን እያልኩ ማለት ነው። ጠፍቻለሁ። ኢድም ስለሆነ ነው እንግዲህ ኢድ 10 15 ቀን ኤድ ነው እና ለኢድ ጠፍቻለሁ ማለት ነው። በዚያው አጋጣሚ ያመለጠኝ ነገር አንድ ነበረ ማለት ነው እና እንግዲህ እሱንም እየላችሁ ነው ማለት ነው። ስለ እሱም አንዳንድ ነገር አወራለሁ። በመጀመሪያ እንኳን አደረሳችሁ ብዬ አሰረውም ኤድ ማለት ነው። ያው እንግዲህ ኤድን እንዴት እንደዋልኩኝ እንዳላሳያችሁ እንግዲህ ያው ያለውበትን ሁኔታ ታውቃላችሁ እንጂ ባሳያችሁ በጣም ደስ ይለኝ ነበረ። የት እንደዋልኩኝ ምን እንዳደረግኩኝ ባሳያችሁ ደስ ይለኛል በእርግጥ ማለት ነው። እና ወዳችኋለው እንግዲህ በሰው ሀገር ላይ ለምትገኙ እንሻላ የዛሬ ዓመት ከቤተሰቦቻችሁ ረመዳንን አብራችሁ የምትጾሙበት ኢድን አብራችሁ የምታሳልፉበት እናት አባት እህት ወንድም ባል ልጅ የናፈቃችሁ አላህ ሀሳባችሁን አሳግቶላችሁ ወደ ሀገራችሁ እንድትገቡ አላ ያደርጋችሁ። ከቤተሰቦቻችሁ ጋር እንድታይዱ አላ ያደርጋችሁ ነው የምለው ማለት ነው። ያላገባችሁ ደግሞ አላህ ጥሩ ትዳር ይስጣችሁ፣ ልጅ ለሌላችሁ አላህ ልጅ ረዝቃችሁ እላችኋለሁኝ። አሜን በሉ። ከልቤ ነው ዱዓ ያረኩላችሁ። እና ወደ ገደለው ስገባ ደግሞ አቶ ሰይድ ሰላምን አፍኖ ወደ ኢትዮጵያ ሳይመጣ አይቀርም ማለት ነው። እንዴ እንዴ እነሱ ናቸው እንዴ የሆነ ድምጽ በቃ የሆነ ነገር በሰማው ቁጥር ቤቴን ያዙኝ እያልኩኝ በቃ ስቅቅ እያልኩ ነው ማለት ነው። ሰላምን አፍኗት እንግዲህ ሰላም ጠፍታለች፣ ደምደጠፋች ደጣፋች ባላውቅም እና እንደምንም ብዬ ለማንኛውም በዚሁ አጋጣሚ ሳይድ ቪዲዮ ማየት ስለማይቀር እንዳትመጣ ምክንያቱም እኔ አንተ ሰላምና እናንተ ድራማችሁን ስላላወቅኩኝ ማለት ነው ምን አይነት ነገር ውስጥ እንዳላችሁ ቤት ልለቅ ነው። በዚህ አጋጣሚ እንድታቁ ያክል ነው ቤት መልቀቅን ማለት ነው። እዚሁ ቤት ምናልባት ሰላም ዘይት ትሄዳለች ብለህ አስበህ ከሆነ በጣም ሳስተሃል። እና ያው በእርግጥ ሰላም ቤቴን አታውቀውም፣ ግን ተጠራጥሬ ነው ማለት ነው። እና ለማንኛውም እንግዲህ እነሱ ናቸው መሰለኝ አላቅም። ለማንኛውም እንግዲህ ወደ ዋናው ቪዲዮ ገባ ልግባ ወደ መጣሁበት ጉዳይ ስገባ እንግዲህ ዛሬ ያየሁት ጉዳይ ትንሽ አስደንግጦኛል ማለት ነው። እሱም ደግሞ አቶ ሳይድ ነው ማለት ነው። እንግዲህ አንዳንድ ሰዎች ያልጠበቃቸቸው ቦታ ታገኙ ታገኟቸዋላችሁ አማርኛ እራሱ ጠፋ። እዛ ባለው ሰ ሳይድ መካሪ ነው ለሁሉም ማለት ነው። የሆነ ነገር አንደኛ ለሁሉም መካሪ ነው። ሁለተኛ የሆነ ነገር ዩቱበሮች የሰና ወይ ደግሞ የየመን ውስጥ ያሉት ዩቱበሮች ሠኢድ ነው የከፈተላቸው፣ ሁሉንም ሠኢድ ነው ያሳደጋቸው እና የሆነ ነገር ሲያደርጉ ኢቭን ከሌላ ሀገር እንኳን ያሉ ሰዎች ሠኢድ ነው ምንድን ነው እየሆነ እየተካሄደ ያለው ሠኢድ እና ምከራቸው፣ አንተ እያለክ እንዴት እንደዚህ አይነት ነገር ይሰራል? ይባላል ማለት ነው። ለምሳሌ ያክል አንድ ነገር ሀጂ ሀጅ ነው እንጂ ምታቁት ትኖራላችሁ፣ ታቁታላችሁ ብዬ አስባለሁ ማለት ነው። የሳይድ ጓደኛ ማቾች ናቸው ማለት ነው። አብዲ ሲያጠፋ፣ ሀጅ ሲያጠፋ፣ ሌላም ሌላም ዩቱበሮች ሲያጠፉ ሳይድ ነው ማለት ነው የሚጠየቀው ማለት ነው። እና በፊት ለሀጅና ለሳይድ ለሀጅና ይቅርታ ለሀጅና ለአብዲ ሳይድን ምከር እንጂ ያንተ ጥሩ ሰው ነው ምናምን የምትሉት ሰዎች ይቱ እያያችሁ አይደለም። እናንተ ሰይድን ብትመክሩት ብዬ አሰብኩኝ ማለት ነው። ሰይድ አሁን ላይ ሳስበው ምክር ሳያስፈልገው አይቀርም። እና እማወረው እንዲገባችሁ ምንድነው እንድትረዱኝ ማለት ነው። እስኪ ሰይድ ማነው? ይቅርታ ማነው? ሀጅ ተብየው ሀጅ መሰለኝ የለቀቀው ቪዲዮውን ቪዲዮን ላሳያችሁ ምናልባት ያላያችሁ ካላችሁ

እንግዲህ ማለት ነው። እንዳያችሁት ነው እንግዲህ ሀጂና ማነሱ ጫልቱ በእርግጥ ጫልቱ ጓደኛችን ናት ማለት ነው። ከዚህ በፊትም እኔ እዛ ያለው ወደ ኢትዮጵያ ሄዳ ሌላ ሚስት አገባባት ሲጀምር እንደዛ ነው ያገባባት ማለት፣ እሷ ስትሄድ ወደ ኢትዮጵያ ላካት እና እሱ ሌላ ሚስት አገባባት። በነገራችን ላይ አብዛኛውን አረብ ሀገር ይሄ ነገር የተለመደ ነው ማለት ነው። የመን በተለይ ሁሉም ያገባሉ? በብዛት ማለት ነው። ለትዳሩ ታማኝ ሰው ላይጠፋ ይችላል፣ ግን በአብዛኛው የተለመደ ነው። ሁለተኛ ምስ ምናምን እየተለመደ ነው። በቃ እንደ እንትን ነው ምንም ስላለው ማስተዳደር ስለቻለ ስላልቻለ ምናምን ነገር የሚገባ ነገር አለን በቃ ማግባት አለበት ማግባት አለበት ማለት ነው። ያገባል እና ምንድን ነው በዛ ሰዓት ሀጅ ሰይድና ማነው ስሙ ሰይድና አብዲ ጫልቱን አምተዋት ምናምን ነገር ከማነው ከሀጅ ጋር ማለት ነው እንትን አሏቸው፣ አስታረቋቸው እና አብረ መኖር ቀጠሉ ማለት ነው ከሁለተኛ ሚስቱ ጋርና፣ አሁን ላይ ደግሞ ሲመስለኝ መተት ተሰርቶበት ይሁን እኔም እኔ ሰሄር ነው ምናምን ይላል። እኔ አላቅም፣ እዚህ ነገር ውስጥ አውዙቢላሂ ሚነሸይጧኒ ረጂም እኔም መግባት አልፈልግም። ሁላችንም ተወከልታላላ ማለት ነው፣ ያለብን ማለት ነው። ለሰራውም ላላሰራውም በአይናችን እስካላየን ድረስ አሰራባት ማለት ራሱ ወይ አሰራችሁበት ማለት ትልቅ ሐራም ስለሆነ ማለት ነው። እንደዛ ነገር እየተባለ እንግዲህ እየደበደበሽ ጫልቱን፣ ምስሉንም እያሰቃየሽ ነው ያለችው እቺ አሁን እቺ ልጅ ማለት ነው። እኔ በእርግጥ ይችንም አውቃታለሁ፣ እና በዚሁ አጋጣሚ ምፈልጌ ነው። እቺ ልጅ ነች መጀመሪያ የሐጅ ሁለተኛ ሚስት ናት፣ መጀመሪያ ስለ ሰይድ ልጅ ፍንጭ የነገረችኝ ማለት ነው። ምክንያቱም እዛ ጋር አብዲ አቃል ያልኳችሁ ለዚህ ነው። ብዙ ጊዜ ወንዶች የጓደኛቸውን ምስጢር ለሚስቶቻቸው የማውራት እንትናላቸው ያወራሉ ማለት ነው፣ ለሚስቶቻቸው። ከዛ እኛ ደግሞ ስለማንችል ሂደን በማገዝም ሊሆን ይችላል፣ ወይ በማደርደርም። ለማንኛውም በምንም አይነት መንገድ ይሁን እንናገራለን ማለት ነው። እና እሷም መጀመሪያ ሹክ ያለችኝ እሷ ናት። ማናት ልጅቷ ከዛ ተነስቼ ነው እኔ ማጣራት እና የሳይድ ልጅ እንደሆነ ያወቅኩት ማለት ነው። አሁን ሳይድ እዚህ ጋ ልጅቷ ሀጅን እንደዛ እንደውም እኔ የላኩልኝ ሰዎች ተርጉመው ነው ማለት ነው። እስከ ትርጉሙ ባሰማችሁ የላከልኝን ሰው ደስ ላይ ነበር። ያው ግን ድምፃችን እንዳትለቂው ስለተባልኩ ነው እና እኔ እንደውም እየሳቅኩ እየተናደድኩ፣ እኔ ለምን እንደምናደራሱ ይገባኝ አይደለም። ግን ግን ምንድን ነው ምን ለማለት ፈልጌ ነው ሳይድ ለሀጅ አግዞ አይደለም፣ ለሀጅ አግዞ አይደለም እርግጠኛ ነኝ። እኔ ለማን እንደነገረኝ እኔ ትብለይ ወጥቼም አልተናገርኩም። ማን ማን እንደሆኑም አልተናገርኩም። ማን እንደነገረኝ ለማን እንደነገረኝ የተናገርኩት ለሁለት ሰው ብቻ ነው። ስለዚህ ከሁለት አንዱ ሰው ለሳይድ ተናግሯል ማለት ነው። እዚህ ጋር የሆነ የሆነ ደስ የማይል ነገር አለ ማለት ነው እዚህ ጋር የሆነ እየተከደው እየተከደው ያቅል እየተሰማኝ ነው ማለት ነው። በነገራችን ላይ ያው አልሐምዱሊላህ፣ እዛ ለመሆኔ እዛ በሆን ኑሮ በዚህ ሰዓት። በነገራችን ላይ በጣም የምታምኑ ሰው ሲከዳችሁ አውዝቢላህ፣ በጣም ነው የሚሰማችሁና አልሐምዱሊላህ። እንኳንም ከየመን ወጣው፣ እዛ ወኛ ቢሆን እንደዚህ የተደረኩት እኔ እንጂ አብዱላህ ነበር ማለት ነው። ግን አልሐምዱሊላህ፣ ቤተሰብ ጋር ስለሆንኩኝ ስለ ሁሉም ነገር እኔ ትቸዋለሁ። ግን ምን ለማለፍ ፈልጌ ነው እዚህ ጋር የምትለው እሷ ሰይድን እንግዲህ እዛ መጀመሪያ ቪዲዮ ላይ ይመስለኛል ወንዶችን ትደበድባለች ምናምናም፣ እኔ አላቅም የራሳቸው ጉዳይ ነው። ግን ሰይድን አሲድ ትደፋበታለሁ ትላለች። አሁን ሰው ማለት ነው ማለት አሲድ መድፋት የሚፈልግ ሰው መቼም ቁጭ ብሎ እንደዚህ አይን ላይን እየተያየ እኔ የመጣሁት አሲድ ልደፋበት ነው አትሉም። ለምን አንደኛ ሴት ናት። ወንድ ቢሆን ነግሯት ወይ የሆነ ነገር አድርጓት ወንድ ስለሆነ ደፍቶባት ሊሄድ ይችላል ስለዚህ ይች ልጅ እዛው ቁጭ ብላ አንተ ላይ አሲድ ልደፋ ነው የመጣሁት ብላ ተቀብሏት ሊደፋባት ሁላ ይችላል እኮ አትለውም። እኔ በነገራችን ላይ የምትለው አይመስለኝም። ማለት እኔ እንትን እያልኩ እያለችው ነው እንግዲህ ስታወራ። ቋንቋውን የምትችሉ ሰዎች በዚህ አጋጣሚ ተርጉሙልኝ። እንደዛ ነው ያለችው ማለት ነው። ስለዚህ ሠኢድ ልጅቷን እንትኑን አሲዱን የተቀበለችውን ያመጣችውን ልደፋበት የነበረችውን ተቀብሎ ወይም ደግሞ ሂጂ ብሎ ማባረር ሲችል ከሰው ሚስት ጋር እንደዚህ እያደረገ ማለት ይህ ከመተሻሸት ምንም አያልፍም። እኔ ሳይድን ሳቀው ሰው እንኳን ሴቶችን እንኳን ብዙ ሰላም የማይል ሰው ነው። አሁን ሴቶችን እያያዘ መገፍተር፣ ሴቶችን እያያዘ መደብደብ። እኔ ማለት አንተ ራስክ መጀመሪያ የሀጅን ትዳር አንተ ከማዳን በፊት አንተ እኔና አንተን ትዳር ተው አንተ ስለ ሁለተኛ ምስትህ ምን እያረገች እንደው የት ያለች የምታውቀው አይመስለኝም። አሁን የመን ከገባ በኋላ አሁን ላይ ስለ ራስህ እራሱ የምታውቀው አይመስለኝም። የሆነ እራስህን እራስህ እራሱ አንታት መስለኝም የሰው ምስት ሲፈጠር አይመታም። በመጀመሪያ ደረጃ ተቀብላት ማባረር ትችላለህ፣ አስፈራርታት መልቀቅ ትችላለህ። በዛ ላይ እኮ ደግሞ አገሩ የመን ነው፣ መክሰትም ትችላለች። የሴት ሀገር ነው። መታኝ ብትል መብቷ ነው። ማስረጃም አላት ማስረጃ አያስፈልግም። ምክንያቱም የት ነው የመታሽ ብትባል ይሄው ብላ ዩቱብ ላይ ማየት ትችላለ ማሳየት ትችላለች። ምስክር አለ ኦልሬዲ። ምንም ነገር አያስፈልግም ማለት ነው እና እኔ ምንድን ነው ማለት ሠኢድ፣ አንተ ራስህ ከአይን በልቶ ነው ወይስ ማለት የሆነ ነገር መሆን አል ድሮ በሰው ላይ የምጠለውን ነገር አሁን እዚህ ላይ እየመጣ እንደምትጨማላለፈው ምንድን ነው? አሁን አንተ አንተ ማለት ቂም ስላለብክ ልጅቷ እርግጠኛ ነኝ ለእኔ እንደነገረችኝ ስለገባ ነው ልጅቷ እንደዚህ ቅጥቅጥ ያደረካት ማለት ነው የመታሃት እንጂ አሲር ስለምትደፋብህም አይደለም። እንደማደፋ ምናልባት እቺ ልጅ ውሃ ሊሆን ይችላል የያዘችው ወይ ልታስፈራራክ ሊሆን ይችላል እንጂ ብትፈልግ የሆነ ሰው ከሆነ ሰው ጋር ተነጋግራ ወይ በድብቅ ወይም መንገድ ላይ ነው እንጂ ሰው፣ በዛ ላይ ደግሞ እንግዲህ ካሜራ እየቀረጸ ያለው እነሱም ብቻ ነው ሌላ ሰውም ያለ አይመስለኝም፣ የለም እንግዲህ ቁጭ ብላ እሷ ማለት ነው፣ ፊት ለፊት ለፊት እንደዚህ ቁጭ ብላ እኔ አንተ ላይ የመጣሁት አሲር ልደፋብነው አትልም። ማንም ሰው አይልም። ግን ሰኢድችን አጋጣሚ ተጠቅሞ ምን አደረገ? ልጅቷን ቀጠቀጣት። ለምን? ለእኔ ስለነገረችኝ። የመጀመሪያ ማለት ነው ሲፈጠር እኮ እኔ ማለት መልእክቴ እየደረሰ አይደለም። ትቸዋለሁ እኮ እኔ ትቸዋለሁ። ምክንያቱም እኔ እኔ አሁን ላይ ያንተ ልጅ ሆነ ያንተ ልጅ አልሆነ አያገባኝም። እኔ በቃሌ መሰረት ምንድነው ላርግልሽ ሳልክ የምፈልገውን ነገር ነገርኩ። እንደማታደርግ ተረዱ። በዚሁ አጋጣሚ የፈለገችውን ነገር አርግላታለሁ። ምን አርግላታለሁ ብቻ ነው ማስቀምጣት ትምጣ፣ ምናምን እያልክ ባልክበት ሰዓት አሁን እኔ አርቄ የመን እሺ፣ በቃ ቢያንስ እንኳን ይህን ነገር ልወቅ። እኔ አዩን አግብተክ አዩን አግብተክ ወይ ደግሞ ያኛውን ልጅህን ከአዩ ትዳር ያኛው ልጅ አላስደነገጠኝም ነበር ማለት ነው። አሁን አዩን ባታገባና የመን ቢሆን የሰማሁት ዩቱብ ላይም ስለማይወጣ እኔም ዩቱብ ላይ ወጥቼ ስለማልናገር አንተም ስለማትፈቅድ ማለት ነው። እርግጠኛ ነኝ። እኔ እናንተ አንለያይ፣ የተወሰነ ጊዜ እንደባልና እንደምስት እንኮራረፋለን። ምናልባት አታገባትም ወይ ብል ነው። ሲፈጠር እንደ የሰው ትዳር እኔ ያላቅም። ስለዚህ ጠለቅ ብዬ ማውራት አልፈልግም። እና ምንድን ነው በዛ ሰዓት እንደዛ ቢሆን ያወቅኩት እንታረቅ ነበር። እንደማንለያይ ያውቃለው ማለት ነው። ስለዚህ እኔ ሄድ ስልክ ያንን አምኘ ነበር። እሺ አሁን እኔ ማለት እያሰብኩ ያለሁት ያ ባይኖርና እኔና ሠኢድ እሺ ብዬ አዳማ ነይ ሲለኝ ወይ ያለሁበትን ቦታ ነገር ወይ ደግሞ ቀጥታ አዳማ ቢሄድ ማለት እንዴት አድርጎ ሊያስተዳድረኝ እንደነበረ ሳስበው ይዘገንናል። ማለት አሁን ላይ እኔን ረስቶኛል። አንዴ ከሰላም ጋር ይጣላል አንዴ ከአዋ ጋር ይጣላል። አንዴ ቺም ይሄው ይወጣ ይደበደባል። እና ምንድነው ሀሳብህ? እና ምንድነው ድሮ ጓደኞችህን ምከራቸው ስትሉት የነበራችሁ ሰዎች አሁን ለሰይድን እያወራችሁት አይደለም ወይ? ምከሩት ምከሩት። ሰይድ እንዴት ነው እንደዚህ? እነሱ እንዴት ነው እንደዚህ? በፊት እኮ ሀጅ ራሱ ያገኘው ሁለቱንም ሚስቶች በስነ ስርዓት አከባበረ፣ እንደዚህ ብለ እንደዚህ ብለ በዛ ላይ ደግሞ ሁሉንም ነገር ገመናችሁን ዩቱብ ላይ አትልቀቁ በቃ ማለት ሚስቶችን አስተዳድር በስነ ስርዓቱ፣ ስለዚህ ይሁን የሚለቀቅና የማይለቀቅ ነገር ወቁ የሚል ሰው ነው ሠኢድ ማለት ነው። አሁን ግን ለራሱ ራሱ ምን መልቀቅና ምን አለመልቀቅ እንዳለበት አያውቅም። በቃ እኔ ምን እንደነከው፣ እኔ እውነት እኔ አላውቅም። እኔ ጊዜ ብመለስና ያኔ ዛ ያደረገ ያች ያች ሶስት ወራ በሶስት ወራ ውስጥ ነው እንግዲህ ተለያየን እንግዲህ አዩ፣ በፊት ትኖር አትኖር አላውቅም እኔ አላቀለህም በቃ ፕራንክ አደረካት አገባሃት፣ ማለት አንተ የድሮ አዩን ሳታገባት የነበረ የምንሰራውን ቪዲዮ ፕራንክ እንሰራለን፣ ከዛ ፊት ድራማ እንሰራለን። ያንን እንኳን ተመልሰ በፊት እኔ ምን ነበር የምሰራው ብለ ተመልሰ አታይም እንዴ? አሁን እንደዚህ የተጨመላለቀ ነገር ላይ ማለት ሲፈጠር እሷ አንተ የሰው ሚስት መደብደብ አይደለም መጨበጥ እራሱ እሷ ራሱ ተፈንድሳ ስትቀጠቀጥ ዝም አለች። ወጣ እንኳን አልወጣችም። በዛ ላይ ደግሞ ጭንቅላቷን ረግጦ፣ እንዴ አንተ ለሴት ልጅ ክብር የለም እንዴ ሰይድ፣ ምን አይነት ሰው ነው? እኔ ማለት እኔ የማላውቀው ሰይድ ነው የሆንክብኝ። እኔ አንተ ሰይድ ማነክ ማነክ? አንዳንዴ እኮ አብራችሁት የኖራችሁ ሰው የሆነ ሰዓት ላይ የሆነ የተደበቀ ማንነት ይኖረው አታውቁም። ግን በነገራችን ላይ ማለት ነው ማለት የተደበቀ ማንነቱ ወጣ ብዬ ነው የማምነው አንተ የሆነ የተደበቀ ማንነት ነበረ። ያ ማንነት ወጣ፣ መጥፎ ባህሪ ወጣ ማለት አንጸባረቀ፣ ግልጽ ሆነ። አሁን ሴት ልጅ መማታት፣ ሴት ልጅ በጥፊ ማለት ሴት ልጅ መማት፣ አሁን እንደፈለክ እየሆንክ ነው ማለት ነው። ያለ ሴት ልጅ ክብር ያለክ የሚመስለው ማንነት፣ የውሸት ማንነት፣ በግድ የምታስመስለው ማንነት ነው ይሄ፣ ማንነት ደግሞ የራስክን አይነት ሴት ስታገባ ለምን ይችኛዋም በንግግር የማታምናት ወንድም ይሁን ሴትም እጇን መሰንዘር፣ እጇን ማንሳት፣ ዱላ ማንሳት ነው እንግዲህ ሁለታችሁ ስትገናኙ አንተ እሷን ማስተካከል አልቻልክም። እሷ ያንተን ከውስጥ ያለውን ፓወር አወጣችብክ ማለት ነው። ጥሩ ማንነት እየተላበሰ የነበረውን የድሮ ማንነት አወጣችብክ። አሁን ያየውን ሁላ ታንቃለ እና ምክር ያስፈልግሃል ነው ብለው፣ እውነት በዚህ ሰዓት ደና የሚወድ ጓደኛ ካለ ሼክ የሚውሰድህ ምንም የሚውሰድህ ወደ ድሮ ማንነት የሚመክር ሰው በአሁኑ ሰዓት ነው የምለው። ለምን የሆነ ጊዜ ላይ ምናልባት ይህን ቪዲዮ ስታይ ወይ እንዲማረግ ብለን ስታይ የሚጸጽት ጊዜ ሊኖር ይችላል። ወደ ራስ ስትመለስ ምን ሆኜ ነው? ለምንድን ነው ሰው ያልመከረኝ? ለምንድን ነው ሰው እንደዚህ ያላለኝ? ለምንድን ነው ሰው ይርተው ያላለኝ? እና በዚህ አጋጣሚ ጓደኛነን የምትሉ ምንም ነን የምትሉ የምከሩት እና ደግሞ እህቶቹም ቢሆን ዝም አትበሉት። እንዲህ ሲያይ ዝም ማለት የለባችሁ እኔ ለምን እኔ እኔ በሌላ ነገር ሳይሆን ምንም ቢሆን የልጆች አባት ነው። የልጆች አባት ደግሞ በቃ ስነ ስርዓት ያለው ሰው እንዲሆን ነው ፈልገው ነገ እነዚህ ልጆች አድርገው ሊያውቅ ስለሚችሉ ማለት ነው። እና አሁን አንተ የሀጅ ትዳር ምንም ሆነ ምንም የአንተም ትዳር ከእሱ አይሻለም። እኔ እኮ እንደ ጫልቱ አብሬ ብኖር ከሰይድ ጋር እኔም የምኖረው ከሰይድ ጋር አብሬ ብኖር አዳማ ውስጥ ሄጄ ማለት ነው የሀጅን ትዳር ነው የምኖረው፣ እንደ ሀጅ አይነት ትዳር ነው የምኖረው። ስትፈልግ ልጃቸውን ትወስዳለች፣ ስትፈልግ አስራ ትገርፋቸዋለች፣ ስትፈልግ እንደፈለገች እየተጫወተችባቸው ነው ማለት ነው። እንግዲህ ደግሞ እዛ ሀገር ደግሞ እውነት ለመናገር ወንዶች እንደፈለጉ ጥባጥቤ ቢጫወቱባቸው ቶሎ ሴቶች ወስኖ አይፈቱም። ለዛም ይመስለኛል ጫልቱ እስከዛሬ ቁጭ አለች፣ ጠፍታም ነበር። እኔ እዛ ራሱ እኔ ጫልቱ ደግሞ በጣም ምስኪን ናት። በእርግጥ እኔ ችኛዋም አላቅም፣ ግን ጫልቱ ምስኪን ናት። በጣም ጥሩ ልጅ ናት፣ ጫልቶ ማለት ነው። ባጭሩ እና ለጫልቶ ይሄ ህይወት አይገባም። እንግዲህ እሱ አጅ ወደ የገባበት ስለሆነ ምንም ነገር ማለት አልችልም። እና ወደ ልባችሁ ተመለሱ፣ ልጆቻችሁን አሳድጉ። ቢያንስ አጅ እንኳን አብሮ እየኖርክ ነው። ሳይድ የምትባለው ሰውዬ ግን ነገ ለነገም እያሰብክ ማለት ነው። እና በተረፈ ይሄን ልላችሁ ነው የመጣሁት እወዳችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።